የሚያመለክቱት ነቢዩ ሰላላሁ አለይህ ወሰለም ናቸው ማለት ነው። በስጋም በነፍስም የሚገቡት አሁን ግን በነፍስ ብቻ ነው። አሁን ነፍሳቸው እሳቸው በገነት ነው ያለው ብለኛል። ስጋቸው ያው በምድር ላይ ነው ያለው ማለት ነው። የክርስቶስ የኢሳስ ነፍስና ስጋ የት ነው ያለው በአሁኑ ሰዓት? ኢየሱስ ዓለይህ ሰላም ሰላም በእርሱ ላይ ይሁንና አሁን የትን ያለው የሚለው ነብዩ ሰለላ ሰለም እስራኤል ሚራጅ በወጡ ጊዜ ሁለተኛ ሰማይ ላይ አግኝተውታል። ስለዚህ ኢየሱስ የት ነው ከተባለ ሁለተኛ ሰማይ። በምንድን ነው ያለው ከተባለ ኢየሱስ ያለው በስጋና በነፍስ ነው ማለት ነው። አልሞተም። ታዲያ መልሶ ይሞታል ወይ ከተባለ ኢየሱስ እንደ ማንኛውም ሰው መሞት ስላለበት ቂያማ ከመድረሱ ምልክቶች አንዱ ሆኖ ይወርዳል ማለት ነው። ኢየሱስ ይወርዳል። ከወረደ በኋላ ምድር ላይ ፍትሐዊ መሪ ሆኖ ያስተዳድራል ለተወሰኑ ጊዜያቶች። ከዛ በኋላ እሱም ሌሎች እንደሞቱት ይሞታል ማለት ነው። ስለዚህ አሁን ገነትም አይደለም ያለው ምድርም አይደለም ያለው፣ ማዕከል ላይ ነው ያለው ማለት ነው። ሁለተኛ ሰማይ ላይ ነው ያለው ልዩነት ስላለው ማለት ነው። እና አልሞተም ነው አልሞተም፣ አልሞተም በህይወት አለ ወይ። ከአላህ ጋር አይደለም ወይም ገነት አይደለም፣ ሁለተኛ ሰማይ ላይ ነው ያለው ነው። ኮንሰብቱ፣ ሀሳቡ ማለት ነው። ከአላህ ጋር አይደለም ስትል አልገባን። ማለት የሁለተኛ ሁለተኛ ሰማይ ላይ ምንድን ነው ያለው? ከአላህ ጋር አይደለም ስትል ሌላ ነገር አስመሰል። በእግዚአብሔር ቀኝ ነው ያለው ስለምንል ያ ማለት ከአብ ጋር ነው ያለው ማለት ነው። ከአባቱ ጋር ነው ያለው፣ በእግዚአብሔር ቀኝ ተቀምጦ ነው ያለው አዎ ብለን ስለምናምን ማለት ነው። መንፈስ ቅዱስስ በግራ ነው መንፈስ ቅዱስ ያለበት ቦታ በየት በኩል እንደሆነ ስላልተጠቀሰ በግራ በቀኝ ብዬ ልነግርህ አልችልም። እኔ እሺ፣ ሁለቱም እግዚአብሔር ናቸው ከግራና ከቀኝ አሉት፣ ሶስቱም። ይኸውልህ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ መጨረሻ ሰዓት ላይ ከተናገረው እንሂድ ማለት ነው። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ አለ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችሁ ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት ያድርጓቸው እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። አሁን እኛ ያለን ፕሮሚስ ምን መሰለ? ክርስቶስ ትናንትናም ዛሬም በህይወታችን ዘመን ሁሉ እስከ ዓለም ፍጻሜ ድረስ ከእኛ ጋር ነው ብለን እናምናለን። ስለዚህም የእሱ እና የነብዩ መሐመድ ልዩነቱ ነብዩ መሐመድ ከአንተ ጋር ናቸው ወይ? ጥያቄን ሰምተዋል? አዎ ሰምቻለሁ። የእኔ ጥያቄ በቀኝም በግራም ያሉት ሁለቱም እግዚአብሔር ናቸው ወይ ነው። ስለ መለኮት ምናምን አብ፣ ወልድ፣ መንፈስ ቅዱስ በሚለው ኮንሰብት እንሄዳለን። ወልድ፣ አብ፣ መንፈስ ቅዱስ ስለ አቀማመጣቸው ስለ ዙፋ ናቸው። ገባ አይመረመርም፣ አይነገርም እንዴት እንደሆነ በእግዚአብሔር ቀኝ ወልድ አለ ተብሎ ስለተባለ በእግዚአብሔር ቀኝ እንዳለ አረጋግጬ እነግርሀለሁ ማለት ነው፣ ስለተጻፈ ማለት ነው። እኔ እኮ ይመራመራል አላልኩም መንፈስ ቅዱስ ይናገራል። እኔ ቤት ተቀመጠ መች አልኩኝ? የእኔ ጥያቄ ነው የምነግርህ። እኔ ጠየኩ ምንድን ነው ስማ፣ በቀኝም በግራም ያሉት ሁለቱም እግዚአብሔር ናቸው ወይ ነው የእኔ ጥያቄ። እግዚአብሔር ማለት ምን ማለት ነው በአካል ማለት በአካል ሶስት በመልኮት አንድ፣ በአካል ሶስት በመልኮት አንድ ነው። ሁለቱም እግዚአብሔር ናቸው ወይስ አይደለም? አሁን ጥያቄ ከተረዳው በቀኝም በግራም ያሉት እግዚአብሔር ናቸው ወይስ አይደለም? እግዚአብሔር ማለት እኔም እግዚአብሔር የሚለውን እኔ ዲፋይን የማደርገው በጣም ትደነቃለህ ማለት ነው። ስለዚህ እግዚአብሔር ብለህ ከኔ ጋር ቻለኝ ስታደርግ በጣም ለእኔ ቀላል ጥያቄ ነው እየጠየቀኝ ያለው ማለት ነው አምላክ ነው ለማለት ከፈለክ በቀኝም በግራም ያለው አምላክ ነው ለማለት ከፈለክ፣ አዎ አምላክ ነው እልሃለሁ። እግዚአብሔር ነው ብለህ ግን ሳይሆን የምጠይቀኝ፣ እግዚአብሔር ማለት በግዕዝ እግዚእ ማለት ወልድ ማለት ነው። አብ ማለት አባት ማለት ነው። ሄር ማለት ሰራፂ ወይም መንፈስ ቅዱስ ማለት ነው። ስለዚህ እግዚአብሔር ማለት ሶስቱንም ሪፕሬዘንት ስለሚያደርግ ይሄን ጥያቄውን ያበላሻል በኢትዮጵያ ውስጥ ማለት ነው። አምላክ ነው ወይ የሚደረል ከፈለክ ማለት ነው። አብ ወልድ መንፈስ ቅዱስ አዎ አምላክ ናቸው አንድ አምላክ እሺ። አሁን እግዚአብሔር ብለህ ያብራራ እግዚ ማለት ጌታ ወይ ኢየሱስ ማለት ነው። አብ ማለት አብ ነው። ሄር ማለት መንፈስ ቅዱስ ነው የሚል አማርኛም ላይ ማይተገዝም ቋንቋም የማይፈቅደው ነው። ምናልባት አማርኛ መዝገበ ቃላት ካየ እግዚአብሔር የሚለውን ሲያስቀምጠው እግዚህ ማለት ጌታ ማለት ሲሆን ብሔር ማለት ደግሞ አለም ወይ ደግሞ ማህበረ አንድ አገር ማለት ነው። ስለዚህ እግዚአብሔር ማለት የሀገር ገዢ ማለት እንጂ እግዚ ማለት ጌታ፣ አብ ማለት ብሔር፣ ማለት መንፈስ ቅዱስ የሚል ትርጉም የለው። የሀገር ገዢ በሚለው ስማማለው፣ የሀገር ገዢ በሚለው ስማማለው። ምክንያቱም ተገዙ ስለሚል እግዚአብሔር ማለት ነው። ስለዚህ ችግር የለም። አሁን ጥያቄ ርዕሱ እንትን እንዳይል ብዬ ነበር። ሁለቱም እግዚአብሔር ናቸው ወይ ነው? አሁን ጥያቄ ወይ ሶስቱም እግዚአብሔር ናቸው አምላክ ናቸው ወይ ብለህ ጠይቀኝ። እሺ፣ ሶስቱም አምላክ ናቸው። ሶስቱም አንድ አምላክ ናቸው። ሶስቱም አንድ አምላክ ናቸው። እሺ እሺ አንዱ ለብቻው አምላክ ሊባል ይችላል። አሁን ለምሳሌ ወልድ ለብቻው አምላክ ነው ሊባል ይችላል። ወልድ ለብቻው ወልድ ብቻ ነው አምላክ ማለት ይቻላል። ወልድ ብቻውን አምላክ ነው ሊባል አይችልም፣ አይቻልም። እሺ አብስ ብቻውን አምላክ ነው ሊባል ይችላል። አብ ብቻውን አምላክ ብቻውን የምትለው አወር ታበላሸዋለች። ስለዚህ አብ ብቻውን አምላክ የሚል ነገር የለም። ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር ሶስት ላይ ኢየሱስ አብን ብቻውን አምላክ ነው ይለዋል። ስለዚህ ምን ማለት ነው? አብ ብቻውን አምላክ ነው ይላል። አብ ብቻውን አምላክ ነው ይላል ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር ሶስት ላይ። ምክንያቱም በምን ሆኖ ነው የሚናገረው? በስጋ ፈቃዱ ነው ክርስቶስ በምድር ላይ እያለ የሚናገር የነበረው ማለት ነው። ስለዚህ በስጋ ፈቃዱ ነው በምንድን ነው የሚናገረው አብ ብቻውን አምላክ ይባላል ወይ ስልህ፣ አይባልም ብለህ ነበር። ግን ኢየሱስ ደግሞ አብ ብቻውን አምላክ ነው ብሎ ተናገረ። እንትን ጋር ሄድ የሚል ነገር አለ ማለት ነው። እና የመለኮት አንድ አካል ነው እንጂ ብቻውን የሚለው ነገር ብቻውን የሚለው ኢየሱስ ክርስቶስ እዛ ጋር ሪፈር ሊያደርግ የፈለገው በፍጹም ሰው ስለሆነ ሰው ስለሆነ የሰውነት ማንነቱን የላከው ማን እንደሆነ ስለአባቱ ለመናገር እና መለኮታዊ ማንነቱን አምላክ ነኝ ብሎ በምድር ላይ ቢናገር ዓለም ላይ ትልቅ ረብሻ ነው የሚፈጠር የነበረው ማለት ነው። አይ ረብሻውን ሳይሆን እየሱስ ሰው ማስተማር፣ እሱ ካስተማረ የሚረብሽን ዓለም ላይ የሚረብሽን እኔ አምላክ መሆኑን አስተማር አለበት። የእግዚአብሔርን ዕቅድ ያበላሻል። ኢየሱስ ይረብሻል ብሎ የተወውን ትምህርት እናንተ ደግሞ ለምን እንደምትረብሹ ኢየሱስ ይረብሻል ብሎ ያለ እኔ ነው